ምንን ታስገቢያት፣ እሷን በደንብ መረጃውን ስለላኖ ሀናንን አላስገባ ባለ ጉዳዩን ትንሽ ዳይሬክት፣ ጉዳይሽ ይሄ ይሄ ብለሽ አሁን ምንም ነው የማይገባ ነገር ይዘሽ የመጣሽው። በወንድ የሰጣላት የተጣላኩት ሴትዮዋ ጎረቤት ነቸው። እና ዋና ሴትያ እዛ ጎረቤት ያለችዋ ሴት ተከራየውቷ ማለት ነው። አንዴ ለምሳሌ ሶሻል ሚዲያ ስለማትጠቀም ነው። አዎ ዘይነባ ትባላለች። ዜነባ ኢትዮጵያዊ ናት። ኢትዮጵያዊ ናት። ጎረቤት ናችሁ? አዎ ጎረቤት ነው። እሺ ከዜነባ ጋር ምንድን ያጣላችሁ? ከእሷ ጋር የተጣላ ነው በመጀመሪያ ደረጃ በሆነ ነገር የከባሌ ከባሏ ማለት ነው ከእሷ ባል ከሚስት ጋር የተጣ- አንዴ፣ በሆነ ነገር ብለሽ የምትሸፍኝ ከሆነ አያችሁ አይደል? ኮመንት ላይ ይግቡ ይግቡ ይግቡ የምትሏቸው ሰዎች እንደዚህ አይነት ነገር ነው ይዘው የሚመጡት። ዜናባና አንቺ በባል ነው የተጣላችሁት። አይደለም ማስረጃለኝ። አንቺና ዜናባ የተጣላችሁት በወንድ ነው በወንድ አይደለም፣ ፎቶ እና የእናት ስም ተቀበይልኝ ከእሷ ጋር ምናም ብላ ስትለኝ እኔ ደግሞ ነገሩ ሳይገባኝ እንዴት ምናም ብዬ ስራ ሚስጥር ታወጣያለች ብላ በዛ ነው ሴት ዋንትለምንለምን ምን አውቃለሁ እሷ ምንታደረግ እንደፈለገች። ኦኬ፣ የሆነ ፎቶ ተቀበይልኝ ና ጥንቆላ ልትሰሩ ይሄ ነው ያበሻ ስራታዩ። እሺ ጥንቆላ ልታሰሩበት ሁለታችሁ ተመካከራችሁ አይደለም። እኔ እሱን አላልኩሽ እኔ አይደለሁም፣ እሷ ይሄ፣ ማስረጃው አለኝ። ኳልኩሽ ፎቶ ይጠየቀችሽ ማስረጃ አለኝ፣ ማስረጃ አለኝ። በውጥ ምን ሊሆን ይችላል? ፎቶ ይጠየቀችሽ ማለት ሴትዮዋ ናትዬ ላከችልኝ። ሴትዮዋ ዜናባ ከብዩዋ ዜናባ የማንም ፎቶ ላከችልሽ ተቀበይ እኮ ብላ ነው ያለችኝ። ያልኩሽ መሲ ተቀበይልኝ ያለችኝ ሚስጥሩን ታወጣብኝ። የድምጽ መረጃ እኮ አለ፣ ይኸውልሽ ድምጽ ማስረጃ። ከማን ነው ፎቶ የምትቀበዩ? እኔም እኮ አላቃትም ሴትየዋን፣ ያችኛዋን እኮ አላቃትም። ተቀበይ ብላ ቁጥር ሰጠችኝ። የማንም ፎቶ የባሏን ሚስት፣ የባሏን የራሷን ባል ሚስት፣ እሺ፣ የራሷን ባል ሚስት ፎቶ ተቀበይ አለቻት። ተቀቤ ብለሽ አንቺ እንዴት አድርገሽ አለችኝ። እኔ በምን ጠይቅሽ፣ መስመር ሂጂ። ከማን ከማን ተቀቤ አለችሽ? ከዚህ ከዜነባ ከማኑ፣ ተቀቤ ከባሉ ከእሷ ባል እህት። የወንዱን ፎቶ ነው አምጪ አለችሽ? አዎ አዎ አለችኝ። አንቺ ሄደሽ አመጣሽ? የወንዱን አይደለም የሴቷን ነው ያለችኝ። እና የዜነት ማን ሰታይ ነው ብለሽ በያት አለችኝ እኔ ደግሞ እንደዚህ አይነት ነገር አልተባበርሽም ብዬ ስላት ታወራብኛለች ብላ እኔን ስሜን ማጥፋት ጀመረች የሆነ ላውድ ስፔከር ላይ አድርጌ ሳወራ የሆነ ነገር በር ላይ ተለግታ ነው የማገኛት ከዛ በኋላ እኔ ክላስ ብቻ ነው አ ስራዋ ምንድነው ስራዋ ሰው ቤት ነው የምትሰራው ልጇም አለች ከዛ በኋላ በቃ በር ላይ ተለግታ ነው የማገኛት እኔ ላውድ ላይ አድርጌ ነው። አንድ ሰሞን ጆሮዬን አሞኝ ነበር ኤርፎን ምናምን አልጠቀምም። እንደዛ ምናምን ሳወራ ድምፃችንን ሪከርድ ታደርጋለች። ያው ከሰው ጋር የምታወሪው ወሬ አለ አይደለ? ያው ብቻዬን ቤት ውስጥ ነኝ በሚለው ስፒከር ላይ አድርጌ ነው። እንደዛ እያደረገች እያለ ከዛ በዛ ማስፈራራት ያንን ይዛለች ከሊጋ እንደዚህ እያወራች ምናምን ከሱም ጋር በጣም እንዳንቀባበር አድርጋጣላችን። ከዛ በኋላ ከባሌ ጋር ምን አድርጋ ባልሽ እንደዚህ ልታስገድልህ ምናምን ብላ ማለት ነው። እሷ ዝም ብላ በቃ ይሄ የእናቷ ድምፅ አለ፣ ከእናቷ ከራሷ አንደበት። እኔ እዚህ ጋር እንትን ማለት አልፈልግም፣ ያው ለተጠቀምኩትም ቃል የራሷ የቅርብ ሰዎች ቤተሰቦቿ ነግረውኛል፣ መረጃውን ሰጥተውኛል። ገባሽ አይደለ? እኔ ልልክልሽ ይችላለሁኝ እንዲህ ነው ሰዎች። ሊሆን እጅል አይደለም የመጣሁት ወይም በደል ሳይደርስብኝ አይደለም። ግን ሰው የወቃት እንደማለት ነው። ለኔኮ ምንም ማለት አይደለም። ግን ሰው እንዲያውቃት ፈልጋለሁ። በቃ ሴትዮዋን ሰው እንዲያውቃት ፈልጋለሁ። ስራዋን ሰው እንዲያውቀው ፈልጋለሁ። ማን የሚለው ነው ያንቺ ኦርደር

ሴትዮዋ ምን ምን እንዳለችው በዛው ትረጃለች። ማለት የርቃችን ፕሮግራም ጊዜ ማን ነው ያንቺ ስም? አንድ ውስጥ እንጻፍልሽ ወይስ ንገሪን። ችግር የለም እንዳይደው፣ እናንተ እንዳትደውሉ፣ የሰው ባል ላይ ደግሞ? የሳውዲ ቁጥር ናት። ተናይተናል ችግር የለውም። እሺ ፕላስ ሳውዲ አይደለም ኢትዮጵያ ነው። ፕላስ ኢትዮጵያ ነው። ደግነቱ ካርድ ሞልቶ አይደውሉ። ዜሮ ዘጠኝ አወል ላስታርቅሽ። አይ ን ም እ የአንች ስም አለን እና ሄሎ ሰላም እንደት ነሽ አወልም ፈልጌ ነበር አገኘዋለሁ እ የተሳሳተ ቁጥር ነው የሰጠው። 09 ብለሻል አይደል? እሱ ፕላስ 25 የተሳሳተ ቁጥር ነው። 2519 19 እሺ ኦኬ 94 19 94 እሺ 76 51 ቪዲዮ ማብራት ትችያለሽ? ዲጂታል ብቻ ነሽ። ዞር ብለሽ ቪዲዮ አብሪ። እሺ፣ ስለዚህ አንቺ አሁን እየዛቱብሽ ያሉት እነማን ናቸው? እነሱ ናቸው እየዛቱብኝ ያሉት። አሁን በአረቦችም እያስደወሉብኝ ነው ያሉት እነሱ ማለት ነው። እሺ፣ የምታስፈራርሽን ስልክ ትሰጭናለሽ? ሰጣቸዋለሁ። እዚህ ላይ ላይፍ ላይ ላይ ስለዚህ እኔ መጠየቅ የፈለገ ወይም ደግሞ አሁን ኮሜንት ላይ ውሸቷን ነው ምናምን ምናምን እነሱ ሴትዮዋ ባሏ በመርዝ የገደለ ሴትዮ ናት፣ ንገርሽ ከራሷ ከራሷ ቅርብ ቤተሰቦች እሷ ለአንቺ አትመለስም። እንኳን ቀርቶ ለአንቺ ቀርቶ አይደለም ለኔ ለእኛ የምትመለስ የትዮ አይደለችም ምናምን ብለው ነው ያሉኝ ማለት ነው። የራሷ ቤተሰቦች እንዳሰማሽ ይችላሉ፣ ላሰማቸው ይችላሉ። እዚጋ ላይ ላይ ክፈችና ንገር ምሽ ዛጋዚ አልችልም። በስልኳ ላይ ስ ከስልኳ ላይ ዋይፋይ ከፍታልኝ ዋይፋይ ቤቱ አይሰራም። እኮ በግርግዳ ጋውነች። ቪዲዮ ክፈች፣ እሺ